አሰላሙአሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳቸው የሀገሬ ልጆች ሰላም ጤና ፍቅር ለእናንተ ይሆን። ፋፊቴ ጭህናዋ ቲዩብን ስብስክራይብ ላይክ ሸር በማድረግ እንዲሁም ሀሳብ አስተያየት በመስጠት አበረታቱን። አሰላሙአለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳቸው የፋፊቴ ቲዩብ ተከታታይ ሰላም ጤና ፍቅር አንድነት ይዘን የዛሬ ሁላችን እንግዲህ መዳማችን ታማብን እኛን ምሳምን ሰራ ማለት ነው። እዚህ ጋር እንግዲህ እንደምታዩት ዶሮ ያው እንግዲህ አሁን እሱ እንደ ስገነጣጥለን ጨረስን ማለት ነው። ከዛ አሁን ደግሞ እናጥባለን ማለት ነው። እስከዛ ካሜራ እንስጋለን ማለት ነው። ከዛ እንደዛ አርገን ሽታ አርገን ታጠብን በኋላ አጥበን ጨርሰናል። ሲገማ ነው። አሁን ሎሚ አድርገን እንዘፈዝፋለን ማለት ነው። ሎሚ አድርገን የተወሰነ እንዘፈስፍና ሽንኩርት ምናምናችን እስተምንከታተፍ ድረስ እዚህ ጋ እንግዲህ እኔ የተጠቀምኩት አንድ ሎሚ ከግማሽ ነው። በነገራችን ላይ ብዙ ጊዜ እኔ ምግብ አልሰራ ማለት ነው። ሴት ቤድናት ምሰራው እሷ ትሰራ ማለት ነው። ብንሰራ አብረን ነው እሷ ለብቻዋ ትሰራ እንዲ ማለት ሳይሆን አብረን ነው። ግን ዛሬ ደግሞ ሙሉ ለሙሉ ኩሽናውን ተቆጣጥሬ ነው የራሴ እየሰራ ያለሁት ማለት ነው። እነዚህ ጋር ለምን ጨመርኩ ነው? ከዛ ለምን ጨመር ተጨረስን በኋላ ዘፍዘፍ አርጌ አስቀምጫት የተወሰነ እንትን ታልኩ በኋላ በነገራችን ላይ ሎሚ ስነካን እጅን ያቃጥለኛል። እንደው አላውቅም ብቻ ማለት ነው። የሆነ ፌሪ ራሱ ሎሚ ያለበት ፌሪ ራሱ ማለት ነው አይስማማኝም። ለጅ ማለት ሎሚ ለጅ ጥሩ ነው ይባላል፣ ግን ለእኔ አለርጂክ ነው የሆነብኝ ማለት ነው። እንዳር ግን እንዳስቀመጥን በኋላ አሁን ቀጥታ ወደ ይህኔ የነካውን ሎሮ ምናምን ወደ ማጠብ ነው ማለት ነው። እዚህ ሳቡን ፓውደር ወይንም ኦሞ ጨምረን እሽት አርገን እንደ እሽት ማለት ነው። እንዲ ሃሸት ሃሸት ሃሸት። እሺ፣ ፋፊዬ ፋፊዬ ማለት ነው። ከራስ በላይ ማን አለ? አንቺ ጓ ተስሪ የኔ ውድ የኔ ወርቅ ገንዘቤ ፋፊዬ እንዲ እሽት እሽት ይሄ ታባቱ እንዴ! ቀር ሰሙና፣ እንዴ ቀር አዎ፣ በደንብ ጨመቅ። ይሄ ታባቱ እንዳርገን ውሃ አይዋ፣ አይዋ፣ አይዋ፣ አይዋ፣ ሀቢብቲ አይዋ ጉድ አጥባ አጨርስም እንዴ ጉድ እኮ ነው። አይዋ እንደ ወል አይዋ ወዴታችን እንዲወርድ ደግሞ ታችን ያውስ ነው ወል ወል ዳደል አይዋ እንደ ያጥቦ ተጨረሱ አይዋ ካሜራ እንዘጋለን አሁን አይዋ እንደ አጥቦን ጨርሰናል ማለት ነው። አሁን እንደዛ አጥበን ከጨረስን ቀጥታ ወደ የሚያስፈልገን ነው። ምን ልቆስ እዚህ ጋ ደግሞ ቲማቲም አለች አለች ያለች ጉልት ማለት ነው እንዴ ጉልት። እዚህ ጋር ሶስት ፍሬ ቲማቲም፣ አንድ ሙሉ ነጭ ሽንኩርት፣ ሽንኩርት ደግሞ ሁለት ፍሬ። እንግዲህ ብሪያኒ ነገር እንደነገርኳችሁ ነው። እዚህ ጋር ደግሞ ሩዝ አወጣሁኝ። አጠጉኝ እዛ የተወሰነ ዝፍዝፍ እናደርገዋለን ማለት ነው። አይዋ አይዋ አይዋ ካሜራ ዝጋ። በትክክል እንደ አጠብን ጨርሰናል፣ አሁን ማለት ነው። ከዛ የተወሰነ ውሃ ጨምረን እናስቀምጠዋለን። እስከዛ ድረስ ሽንኩርት ምናምናችንን እንከታትፋለን። አይዋ እዚህ ጋ ላጤታ አባቱ ከዚሁ ጋር ሽንኩርታችን ልጠን ጨረስ ለማለት ነው። አሁን ወደ አጠፋ ወንዝ እዚጋ ደግሞ በመሀል ነው የሆነ አጠቢ የሆነ ማንኪስ የጠጡበትን አመጡ። እዚጋ ሽንኩርትና ቲማቲማችንን፣ ቃሪያችን እንደዚ እጠበት አደረግን በኋላ አንድ እጅ መቼም አይሆንም፣ ግዴታ ካሜራ ዘግቶ ያደረገ ሁለት እጅ ማጠብ ነው እንጂ የምን አንድ እጅ ነው? ስለዚህ እንደዛ አርገን አጥበን ጨርሰና ደሞ ቢላ ሊታጠብ ነው። እረፋፍዬ የኔ ቆንጆ ይ እዚጋ ቃሪያውን ጥለሸዋለች። ወንዴ ኑሮ ተወዷል እኮ። ከዛ ቀጥታ ወደ ሽንኩርታችን ቤተ ቤት አከታተል ቤተ ቤተ ቤት የሴቶች በላይ ክተፊ! እንጂ ክተፊ! ይዋይ አይዋ! ፈለጠችው፣ በረረ። ቢስሚላ ጎበስ ጎበስ ይጨመራል። የተከተፈው ሽንኩርት ማለት ነው። በትክክል ወደ ድስታችን ጨምረናል ማለት ነው። ከዛን ደሞ ቲማቲማችንን እንድሰርክ እና ቲማቲማችንንም አድቅ ቀናል ማለት ነው። በነገራችን ነኝ ያው የብዙ ሰው አሰራር የተለያየ ነው። አንዳንዶቹ ነ የሽንኩርት ከብዘራ ቲማቲሙን አድርገው ይፈጩታል በመፍጫ ይህን የግን ሴትዮዋ አትወድም በመፍጫ እና ከትፈን ነው የምንጨምረው። ይህንን ደግሞ እዚህ ጋ እንትን በእንትን ውስ ቀጥ እናደርገዋል። ከዛ ከብዘራው አሁን ደግሞ አንዴ እንከትፈዋለን እንዲደቅልን ማለት ነው። ንሱር አብረን እዚህ ጋር እንወቅጠዋለን ላምንድል ማለት ነው ብትክክል ናይሆ ቅጥ ሲቲቪ ጥራችን ከዛ እንደዚህ ከወቀጥን በኋላም ያው እንለኩሳለን፣ ጋዛችን ማለት ነው። እዛ ሽንኩርታችንን እናቁላላለን። በነገራችን ላይ የዚህ ሀገር በሳል ማለት ነው ሸንኮርት፣ እዚህ ካልተጨመረበት አንተና የልም ቡንኛ አይሆንም አይቃላም። ከቡኒ ይልቅ ወደ ማራር ነው የሚሄዱ ማለት ነው ማለት የተወሰነ ያገራችን ሽንኩርት የተወሰነ ይቁላላል ያለ ዘይት ባዶ ይግነከጫ አይልም ማለት ነው ከእንደ ገና ዘይታችንን ጨምራለን ሰብስክራይብ ማድረጋችሁ እንዳትረሱ በለው አሳቢ የሌለው ሰው አለ ዘይቱን አበዛሁት ያው ለነገሩ ብሬያኒ ስለሆነ ምንም አይደል። ደብታውት እንግዲህ በደንብ በዘይቱ ጥብስ አድርገዋለሁ። ሰቲ ቲማቲም ጨምራለሁ። እዚህ ጋር ግን ተሳስቼ ነው እንጂ ሳልሳ ጥማጥ ነበር መጨመር ያለብኝ፣ ማጁን ማለት ነው። ትንሽ እንደዛ ሽት እንዳደረግኩት ማጅ ይጨምራለሁ ማለት ነው። ማለት ሳልሳ አንድ ሙሉ ነው የተጠቀምኩት። በዚህ መሰረት ብስል አድርገዋለሁ፣ እሽት አደርገዋለሁ ማለት ነው። ከዛው መቀጠር ወደ ዶሮ ወደ ማጠብ ይሄዳለሁ ማለት ነው። በሎሚ ዘስፈው ስለቆየው አንድ ድጋሜ ማጠብ ይኖርብኛል። እንዳርጌ አጥቤ ጨርሻለሁ። ለማጠብ ማለት ዚህ ተቁራለሁ ላይ ይጨምራሉ ማለት ነው። ውሃውን እንትን እያደረጉ ሁለት ዶሮ ነው በነገራችን ላይ

የባርዛ ፍቅር ማጅ ማጅ ሁለት ነው የምጠቀሙ። ሁለት ፍሬ ማስ ነው አንድ ሙሉ ሁለት ፍሬ ውስጥ ያለው ክሎር ነው ማጅ ማጅ ነው፣ ክሎር አይደለም። ሳንደስ ከተጠቀሙ በኋላ በደንብ ደም ይሄንንም ነው ከዛ በመቀጠል እዚህ ጋ ቀደም የወቀኩትን ከብዘራና ነጭ ሽንኩርት አርጌ ጨምሬ በአንድ ላይ አሁንም አዋህዳለሁ። ከዛ እነዚህ ሎሚዎች በእንትን በቢላዋ ወጋ ወጋ እናደርጋቸዋለን ማለት ነው በጣም እንዲኖራቸው እንደዚህ ተወሰን በሳ በሳ ነው የምናደርጋቸው። አድርጋችሁ ስለዚህ ጋር ደግሞ ፈልፈል ይሄንን እንትኑ እንዲቃጥር ተፈለጋችሁ አታንሱት። ይሄን ከኋላ እንትን ይችላል ሰ ቃሪያ ጨመርኩ። ደንኳ ከዚህ ጋር ደግሞ ባህራት ነገሮችን ይሄ ንትን ይሄ መረቅ ባህራት ነው። ይሄ ከብዘራ ነው፣ ድንበላል ማለት ነው። እዚህ ጋር ደግሞ እርድ እርድ ትንሽ ጨምር እንዲቀና። የሩዝ ማዕከላዊ የለኝም ለዛ ነው። ከዚህ ጋር ደግሞ ቁንዶ በርበሬ እንትን ፍልፍላ ሲወጥም እንስን ስጭ ጨምራለሁ ማለት ነው። ጨው ስማ ጨምርም አንድ ማንኪያ ነው፣ ምክንያቱም ማጅ ይስላለው። አንድ ላይ ሁሉንም ምንስታዋህርኩ በኋላ እዚ ጋ ጨምራለሁ ማለት ነው። ከዛ አንድ ላይ እንደዛ ዋህዳለሁ ማለት ነው። እዚህ ጋር የሩዝ ውሃ ለጥድ ነው ማለት ነው። እዚህ በቃ የሩዝ ውሃ ለጣድ። እዚህ ጋ ውሃ ፈልቷል። በመቀጠል ሩዝን ጨምራሉ ማለት ነው። ዘይት ትንሽ አድርጋለሁኝ። ጨው ከሰሩ እንጨምራሉ እንደዚህ ማለት ነው። በደንብ እስከሚበስል ድረስ የተወሰነ በደንብ መብሳል የለበትም ነገር ግን

በዚህ መልኩ ከሰሌ ደንብላልኛ ላይ ማለት ነው። እንትኑ ሩዝን በዚህ መልኩ በስሏል ማለት ነው። ከዚህ ጋር ሰሃን አርጌ እዚህ ጋር ትንሽ ዘይት ሰሃን ነው ላይ ዘይት ጨመርኩኝ። ከዛ እዚህ ጋ እንትን ያልነው ያልኩትን ከሰል ዘይቷ ላይ ጨምራሉ ማለት ነው። ከዛ ክድን እናደርገዋለን ማለት ነው። እንደዚህም አድርገው ያው ብሽታው ጣዕሙ በጣም የሌለ ነው ደስ የሚለው ማለት ነው። እስካሁን ድረስ እንትን አላለም፣ ብኳሩ አላለቀም። አሁን እናወጣዋለን እንግዲህ ትንሽ ቆይቶበታል። አይ፣ ያቃጥላለኪ መቆንጠጫ ወጣሁት። ሲከ ከታች መልኩ ይሄን ይመስላል። በግማሽ ነጭ፣ በግማሽ ቢጫ ማለት ነው። ዶቼ ይህን ይመስላል እንግዲህ የዛሬው የብሬያኒ አሰራራችን። ከዚህ ጋ የተወሰነ ጭስ ቀርቷ ነበረ ክሰሉ ከደንኳት ማለት ነው። ሰላም ሁኑ ለኝ፣ ወዳችኋለን።